ከሳተ ቤተ ክርስቲያን እንዴት እንለይ? ከሳተ ቤተ ክርስቲያን እንዴት ነው መለየት ያለብን? ብዙ ጊዜ ቤተ ክርስቲያን ሄዶ ነው የምለው አይደለም። አንዳንድ ጊዜ የሳቱ አብያተ ክርስቲያናቶች ደግሞ አሉ። በሐሰት ትምህርት የተነከረው አሉ፣ ሐሰተኛ ልምምድ ያላቸው አሉ። እንዴት ነው መለየት ያለብን? ይሄን ደግሞ መናገር ያስፈልገናል። ለምሳሌ አንድ ምልክት ላሳያችሁ። የምትሄዱበት ቤተ ክርስቲያን ሲኒየር ፓስተሩ የሚመለክ ከሆነ ሐዋርያው የሚመለክ ከሆነ ሰዎች ሽርጉድ የሚሉለት ከሆነ እና እናለ አደለም፣ ቦርሳውን እንኳን እቃውን እንኳን የሚሸከምለት ሰው እንደዚህ አድርጉልኝ፣ አነጥፉልኝ፣ አራግፉልኝ አለ አደለም፣ በቃ አስቦቡኝ፣ እኔን ተንከባከቡኝ፣ እኔ ሴንተር ልሆን የሚሉ ሰዎች መሪዎች ካሉበት ቢ ኬርፉል። ያ ቦታ ላይ ከልት አለ ከልት ነው ካልተን ወደ ስህተት ቦታ እየሄዳችሁ ነው ያላችሁት። ስለዚህ በትክክል መስመር ልትገቡ ያስፈልጋል። ሌላ ቤተ ክርስቲያናቸው የገንዘብ ሪፖርት የማታቀርብ ከሆነ፣ እኛ ቤተ ክርስቲያን በየአመቱ ሪፖርት እናቀርባለን። ለምን እንደወጣች አንድ ሳንቲም ሳይቀር ለመመኑ በአመቱ መጨረሻ ሪፖርት ይደረጋል። መንግስትም ይጠይቀናል። እና አኑዋል ጀነራል ሚቲንግ ኤጂኤም ይባላል። በየአመቱ አብያተ ክርስቲያናት ሁሉ ስብሰባ ያደርጋሉ። እና ሪፖርት የገንዘብ ሪፖርት ያደርጋሉ። ገንዘቡ የት ወጣ የት ገባ ለማ የከፈሉትን ምናምን ሁሉ ሪፖርት ይቀርባል። ስለዚህ ይሄ የማይደረግ ከሆነ አካውንታቢሊቲ ከሌለ ትራንስፓረንሲ ከሌለ እና እሱ ላይ ጥያቄ ካላችሁ የአደገኛ አደገኛ ነው። ቤተ ክርስቲያን ስለ ገንዘብ ያላት ነገር ንጹህ መሆን አለበት። ሶስተኛ ከመንፈስ ቅዱስ በተጨማሪ ሌላ መስፈርቶች ከመጽሐፍ ቅዱስም በተጨማሪ ሌላ መስፈርቶች የራሳቸው የውስጥ ኮድ ካላቸው አደጋ አለው። ቤተ ክርስቲያንን ከመጽሐፍ ቅዱሳት ውጪ ያለ አይደለም። ከእግዚአብሔር ቃል ውጪ የሆኑ ልምምዶች የሚያለማምዱ ከሆነ የቤተ ክርስቲያንን ቅዱሳን ያለ አይደለም። እንትን የሚያደርግ ኤክስክሉድ የሚያረግ በኢኮኖሚያቸው ገለል የሚያረጉ ድሆችን የሚገፉ ከሆነ የተለዩ ሰዎችን ብቻ ከሆነ ፎዛት ማተር ዘረኝነትም እዚህ ውስጥ ይጠቀሳል። ቢኬርፉል። የምትጠጡትን ውሃ ንጹህ ውሃ አይደለም። ሰዎች ብዘረኛ ቤተ ክርስቲያኖች ካሉ ንጹህ ውሃ አያጠጧችሁም፣ ንጹህ ወንጌል አይሰብኩላችሁም። ቴይንትድ ሆኗል፣ ቆሽሿል። ለዚህ መንፈስ ቅዱስ ስለማይተባበር አይነተኛው ምልክት ያቺ ቤተ ክርስቲያን ድንዛዜ ያላችሁ ዲሊቨረንስ አታዩም፣ ኃይል አትመለከቱ። በአምልኮ ሰዓት ሰማይ አይከፈትም። ምክንያቱም መንፈስ ቅዱስ ግሪፍ አርጓል፣ አዝኗል። ስለዚህ የቤተ የሚያገልል ኤክስክሉድ የሚያደረግ የኔን ቋንቋ ካልተናገር የኔን እንደዚህ ብሎ የሚያገልል ከሆነ ከሰማይ የተዘጋ ነገር አለ እና ፓስተሩ መጽሐፍ ቅዱስን ማስተማር ትቶ ደግሞ ሌላ ፍልስፍናዊ ነገር የሚያስተምር ከሆነ ከእግዚአብሔር ቃል የወጣ ነገር የሚያስተምር ከሆነ ቢኬርፉል። እንደገና ደግሞ ቤተ ክርስቲያን ሳይሰበሰቡ ወደ ቤተ ክርስቲያን ሳይመጡ ዝም ብሎ አላደለም። ኮሚዩኒቲ የሌለው ቸርች ህብረት የሌለው ቸርች ከሆነ ማህበረሰብ የሌላት ቤተ ክርስቲያን ከሆነች ቤተ ክርስቲያን አደለችው። ቅዱሳን ሁለትም ሶስትም በስሜ የምከተሰበሰባችሁ ነው የሚለው እና ቤተ ክርስቲያን አስፈላጊ የሆኑ የክርስትና አስተምህሮቶች አሉ መሰረታዊ የሆኑ እነዛን መሰረታዊ ትምህርቶች ማታስተምር ከሆነ ስላሴያዊ ትምህርት ማታስተምር ከሆነ የመንፈስ ቅዱስ ሙላትን የምትቃወም ከሆነ ልሳናትን የምትቃወም ከሆነ ይህ ማለት ስርዓተ ቢስነትን አትቃወመ። ስርዓተ ቢስነትንማ መቃወም አለብን። ስርዓተ ቢስነት መቃወም አለብን። ዲስፕሊን ያስፈልጋታል ቤተ ክርስቲያን። ስለዚህ አንዳንድ ዶክትሪኖችን ማለት አይደለም ግን፣ ኤክስትሪምሊ አንዳንድ ሰዎች ከሚገባው በላይ የመንፈስ ቅዱስን ነገር የሚያሳድዱ ሰዎች አሉ። በጽሁፋቸው፣ በስብከታቸው፣ በምናቸው መንፈስ ቅዱስን የሚዋጉ ሰዎች አሉ። አደጋ ውስጥ ናቸው ያሉት ለራሳቸውም። ሁለተኛ ነገር ደግሞ እንደነዚህ ያሉ አብያተ ክርስቲያናት የሚያድጉ ሰዎች እነሱም ተቃዋሚ እነሱም በቃ ክሪቲካል ስፒሪት ያላቸው ሰዎች ሆነው ያድጋሉ። እና ሰው ያለውን ነው የሚሰጣችሁ የምትካፈሉትም ያንኑ መንፈስ ነው። ስለዚህ እንደዚህ ካለ ቤተ ክርስቲያን ተለይቶ ጤነኛ ወንጌል የሚሰብኩ ጋር ኢየሱስን የሚያከብሩ ጋር ኢየሱስ ሴንተር የሆነበት መስቀሉ የሚሰበክበት፣ የደሙ ኃይል የሚሰበክበት፣ አርነት የሚሰበክበት፣ ንጹህ ወንጌል የሚሰበክበት ሰው ሳይሆን ክርስቶስ የሚደምቅበት። እኔ አስተናቂ ሰባኪ በሆን እኔን ሰዎች እኔን መስበክ ከጨመሩ አልቆላቸዋል። ታሴት እና የእግዚአብሔር ሰው ማለት እግዚአብሔርን የሚያስተዋወቅ ሰው ማለት ሌላ ማለት አይደለም። የእግዚአብሔር ሰው ተብዬ የእግዚአብሔርን ቦታ የምወስድ ከሆነ አደጋ ውስጥ ገብቻለሁ፣ ለራሴም ማለት ነው። ስለዚህ ለክርስትና አስፈላጊ የሆኑ መሰረታዊ ትምህርቶችን ቤተ ክርስቲያን የማታስተምር ከሆነ ያቺ ቤተ ክርስቲያን ምዕመኖቿን አካለ ስንኩል እያደረገች ወይንም ደግሞ አቅመቢስ እያረገች እያደረገች ለመጨረሻው ዘመን እያዘጋጀች ለንጥቀት እያዘጋጀች አይደለችም። ስለዚህ የምትታጠቁበት ቦታ መሄድ አለባቸው። አንዳንድ ጊዜ በተለይ በተለይ በተለይ አሁን ለአዲሱ ትውልድ ነው አሁን የምናገረው። ይሄ ዝነኛ ማምለክ ሂሮ ወርሺፕ፣ ሂሮ ወርሺፕ ያለበት ቦታ በቃ አላ አይደለም ሰውየውን መሪውን እንደ ሂሮ ከፍ አድርጎ መታየት ማሳየት በቃ እና ይሄ አምልኮ መሪዎችን፣ ዘማሪዎችን ኤግዞልት የሚያደርግ ከሚገባ በላይ ለነሱ ማራገብ የነሱን ፎቶ በቃ ደረት ላይ መለጠፍ ምንድ ነው? ይሄ ግራም ያጋባ እኮ ነው። እና እንደዛ ሊሆን አይገባም፣ እንደዛ ሊሆን አይገባም። እና ታዋቂ ሰው የዝረኛ ሂሮ ወርሺፕ የዚህ የሰሜን አሜሪካ ትምህርት ነው። አይጠቅምም የትም ማያደርስም። እና ሌላው ደግሞ የእግዚአብሔርን ቃል በትክክል የማይተረጉሙ አብያተ ክርስቲያናቶች አንዳንዱ ከእውቀት ማጣት ነው፣ አንዳንዱ ግን ዲሊብረትሊ ከማጉደል ነው። ቃሉ ላይ የሌለውን ነገር መጨመር፣ ለምሳሌ ሞርሞን ትምህርት አንዱ በቃሉ ላይ የሚጨምረው ብዙ ነው፣ ጆቫዊትነስ ደግሞ ከቃሉ ላይ የሚቀንሰው ብዙ ነው። ያለ ሌሎች ደግሞ ቃሉ በቀጥታ የተጻፈውን የሚያጣምመዋሉ ቃሉን መታዘዝ አቅቷቸው ሌሎች መጽሐፍቶቻቸውን የሚታዘዙና ለዛ መጽሐፍ የሚኖሩ ሰዎች አሉ። ከቅዱሳት መጽሐፍ በላይ ከእግዚአብሔር ቃል በላይ ከመጽሐፍ ቅዱስ በላይ ሌላ የሚያመልኩት ነገርና የሚገዙለት እውነት ካለ ከእንደዛ አይነት አብያተ ክርስቲያናት ተለይቶ እውነትን ወደሚያስተምሩ አብያተ ክርስቲያናት መፍለስ አለብን። እግዚአብሔር ስም የተባረከ ይሆን። እርግጠኛ ነኝ እውነትን መለየት የምትችሉ ሰዎች ናችሁ ብዬ አምናለሁኝ። ጸጋ ይብዛላችሁ። እንደዚህ አይነት ጥያቄዎች ያልታሰቡ እንትኖችን ያመጣሉ፣ ቶፒኮችን እንድንወያይ ያደርጉናል። ስለዚህ ሰው ማምለክ ሐዋርያውን ማምለክ ነቢዩን ማምለክ ደረጃ በተለያየ መንገዶች ቀጥታ መስገድ ሳይሆን አንዳንድ ጊዜ ሳይታሰብ የተለየ ያለ አይደለም፣ ሰማይ ጥግ እንደሚያድር አድርጎ የተለየ ክብር የተለየ አምልኮ አንድ ከዚህ በፊት ተናግሬዋለሁ። እኛ ቤተ ክርስቲያን ትመጣ የነበረች እህት ወደ አንድ አፍሪካውያን ቤተ ክርስቲያን ሄድኩኝ አለችኝ። እና ያች እህታችን እዛ አፍሪካውያን ቤተ ክርስቲያን ላይ ሲሄድ ፓስተሩ ከመግባቱ በፊት የሚነጥፍ ካርፔት አለ እና በዛ ካርፔት ላይ ሳላስበው አቋርጭ ያለፉኝ አለች እና ከዚህኛው አይል ወይም ከዚህኛው መቀመጫ ወደዚህኛው ለሜ በፓስተሩ በሚያልፍበት ካር ለሱ ሲመጣ የሚነጥፍበት ካርፔትን አቋርጬ ገባዋለች ፍርስቶፍ ለፓስተር የተለየ ካርፔት ለምን ያስፈልገዋል ለእኔ አይገባኝም ኦነስት እንደ እግዚአብሔርም ሰው እንደዚያ ሲያረጉልኝ ቢያረጉልኝ ደስተኛ አልሆነ ደስተኛ አልሆነም የተለየ የተለየ ለኛ ሊደረግልን አይገባም ብዬ አምናለሁ። ሰዎች ነን፣ እንደ ማንኛውም ሰው እንበላለን፣ እንደ ማንኛውም ሰው እንጠጣለን እና የተለየ አምልኮ አዊ ረስፔክት አያስፈልገው። ስለዚህ የታዋቂ ሰው የዝነኝነት መንፈስ የሴሌብሪቲ ስፒሪት ወደ ቸርች ውስጥ የገባ ይመስላል። ስለዚህ ያቺ ሴት ምናለች፣ ካርፔቱን ልክ ስሻገራለች ካርፔቱን እንዴት የፓስተሩን ካርፔት ረግጠሽ አለፍሽ? ተብዬ በቃ ሴቶች ሁሉ ሊበሉኝ ጮሁብኝ አለች። አፍሪካኖቹ አለች እና ጥያቄው እንደዚህ ነው። መጣችና ቤተ ክርስቲያን ምን አለች፣ ለሰዎች ከተናገረች በኋላ ነው የዘማሁት። እኛ እኮ እኛ ቤተ ክርስቲያን ፓስተራችንን እኮ እንደ እንደ ጓደኛ እኮ ነው የምናየው ከዛ በላይ ማስፈልግም። እንደ ጓደኛ ጥሩ ነው ማክበር እኮ ነው መቀባበል እኮ ነው ፋሚሊነት እኮ ነው፣ ሪስፔክት እኮ ነው። ከዛ በላይ ምን ያስፈልጋል? አያቸው እና አንዳንድ ጊዜ ከሚገባው በላይ ሲሄድ አሁን መታ ምናልባት ወደ ቤተ ክርስቲያን መታ ኦኬ፣ እኛም እንደነሱ ማክበር አለብን ፓስተራችንን ብላ በቅንነት መንፈስ ካርፔት ብታነጥፍ እዛ ላይ የእኔ ሪያክሽን ነው ወሳኝ። ይህም አይገባም ማለት አለብኝ። አላረጉትም፣ እግዚአብሔር ይባርካል። ግን አንዳንድ አብያተ ክርስቲያናት ኮፒ ያረጉታል ትነጩን ሶፋ መድረክ ላይ ይወጡላቸዋል። ከፊት ወንበር ያስቀምጡላቸዋል። ከሰው የተለየ ነጭ ወንበር አያስፈልገንም። ከሰው የተለየ ነጭ ወንበር በቤተ ክርስቲያን አያስፈልገውም። ላገልጋዩ ምንም አያስፈልገውም። እንደ ሰው በሚቀመጥበት ወንበር ላይ መቀመጥ ይችላል። ዳሴት እና ይህን ሲምፕሊሲቲ ኢየሱስ በአህያ ላይ ነው እንደው ሄደው። ባህያ ባህያ ውርንጫ ላይ ነው ሄደው። በአንድ በትንሹ አህያ ላይ በጥል በትልቁ አህያ ላይ አይደለም ነው፣ በውርንጫ ላይ ነው ሄደው። ስለዚህ ዝቅ ብሎ ማገልገል ሰርቨንት ሊደርሺፕ አገልጋይነት ስፕሪት ልንይዝ እንጂ ሰዎች እንዲያገለግሉን፣ እንዲሰግዱልን፣ እግራችንን እንዲያጥቡን አዎ የስ እግሬን ካላጠባችሁኝ የሚል አገልጋይ ነበረ በአንድ ከተማ ላይ ኖርዝ አሜሪካ ላይ እና የእሱ እግር የሚያጥሙ በቃ የተለዩ ሰዎች አሉ። ዋን ዋን ኢዝ ዲስ? ምንድን ነው እንዲህ አይነት ነገር? ከየት የመጣ ትምህርት ነው? ከየት የመጣ ወንጌል ነው? ይሄ ክርስቶስ ወንጌል አይደለም። ክርስቶስ ይህን አላስተማረንም ነው። ጌታ ይህን አላስተማረንም ነው። እንዲህ አይነት ሰዎች ደግሞ እኛን አይወክሉንም። አብያተ ክርስቲያናትን ኢቫንጀሊካልን አይወክሉንም። ይህን ወንጌላችንን አይወክሉትም። እኛ ምን ሰብከውን ኢየሱስን አይወክሉትም። ኔቨር እሱ እንዲህ አይነት ነገር አላስተማረንም። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። እና ከሳቱ አብያተ ክርስቲያናቶች፣ ከሳቱ አገልጋዮች ገሸሽ ብላችሁ ወደ እውነት መሄድ ይኖርባችኋል ብዬ በድፍረት ዛሬ ነግራችኋለሁ። ራሳችሁን አድኑ። ከልት ውስጥ አትሆኑ። የምትካፈሉት ነገር የሰውን እኔነት ነው እንጂ ክርስቶስን አትካፈሉትም። የክርስቶስን መንፈስ አትካፈሉ። ይህንን ነው የምላችሁ።